ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ተመልሼ የመጣሁት ምን ይዤ ነው? እንግዲህ ብዙዎቻችን ስንቸገር ኑረናል፣ ወይንም እየተቸገር ነው የምንገኝ ብዙዎች አለንና ያው እኔም እንግዲህ ከ15 ቀን በላይ ይሆነኛል መፍትሄ አጥቼ በጣም ደክሞኝ ነበረ። እንግዲህ ዛሬ መፍትሄውን ይዤላችሁ ቀርቤያለሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ እድና የተከበራችሁ ውድ ቻናል ቤተሰቦች፣ እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዙ ትርፍ በለኝ ሁላችሁ። እንግዲህ ዛሬ ይዤላችሁ የመጣሁትን እስከ መጨረሻው ተከታተሉት፣ ይጠቅማችኋል። እኔም በደረሰብኝ ላይ ነው እንግዲህ ብዙዎቻችን እየተቸገርን ስላለን ወይም ስለነበርን መፍትሄውን ነው ማለት ነው። መፍትሄው እንግዲህ ምንድን ነው ካላችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ካበረታቱኝ ማለት ነው። እኔም እስከ ዛሬ ብዙ እህቶችን ብዙ ላይቭ ላይ ጠይቄያቸዋለሁ ግን ያው እኔ እንጃ አሁን ላይ አይሰራም ምናምን ነበር ያላችሁኝ እና እንግዲህ እኔም አስራ አምስት ቀን ሙሉ ያክል ምንም አይነት መፍትሄ አላገኘሁም ነበረ ግን እንግዲህ ዛሬ ላይ መፍትሄ አገኝቼ መፍትሄውን ደግሞ ለምን ለእህቶች አላጋራም ብዬ ይጀላችሁ መጥቻለሁ። እንግዲህ በስተጀርባ በኩል እንደምታዩት ቴሌግራም ነው። ቴሌግራም ብዙዎቻችን ጉርብም ሆነ ምንም ሆነ የምንጠቀምበት ቻናል ነው፣ ወይንም እንትን ነው፣ አፕሊኬሽን ነው እና ሰሞኑን በጣም እያነጋገረ ነው። ሶሻል ሚዲያ ላይ የምር አይሰራም ወይ ጀዋላችሁ ፎርማት ሆኖ ወይም ደግሞ አዲስ ስልክ ገዝታችሁ ወደ አዲስ ስልክ ስትቀይሩት እንደ አዲስ ነው ምንትን የሚልላችሁ እንጂ የሚከፍትላችሁ እንጂ ኖርማል ያነኑን አታገኙትም። እኔ አሁን ባለፈው በተደጋጋሚ ፎርማት አደርገው ነበረ ስልኬን፣ ግን ፎርማት ባረገው መልሶ ነበር የሚወርድልኝ አሁን ላይ ግን ተቃይሯል። በቃ ሁሉም ነገር አሁን ላይ የሶሻል ሚዲያ የምንጠቀማቸው ቴሌግራም አላችሁ፣ ፌስቡክ ምናምን፣ ሜሴንጀር ምናምን ይሄ ሁሉ ተቃይሯል፣ እንደ በፊቱ አይደለም። ስቲል የነበረው ስልካችሁ ጋር ቢሆንም ፎርማት ከሆነ እንዲ አዲስ ነው ኖርድላችሁ እንደ ስልኩ ወይንም ሲሙ እናንተ ጋር ሆኖ እናንተ እንትን ስልክ ቁጥራችሁን አስገብታችሁ ኦኬ ስትሉት እሻይላችሁ ኮጅ በራሱ ጊዜ ላክ አድርጎ ራሱ ጊዜ ነበር በፊት የሚከፍተው፣ ሸሪሃው እናንተ ጋር ከሆነ ሸሪሃው ግን ሌላ ቦታ ከሆነ ወይንም ሲም ካርዱ ሌላ ቦታ ከሆነ ሪሳላ ተቀብላችሁ ከሌላ ስልክ ከሆነ ወይንም ከጓደኛ ምናምን ከሆነ እንዲዛ ነበር። አሁን ላይ ለስልካችሁ ራሱ ስልኩ ጋር ከሆነ ሲሙ ሪሳላ አይልክም። አሁን ላይ በምን ሆኗል ካላችሁኝ፣ እንግዲህ በጉጉት የምጠብቁት በዲዮላ ሆኗል ማለት ነው። እኔ ራሱ ብዙ ጊዜ 15 ቀን ብያቸዋለሁ። 15 ቀን ሙሉ ኦኬ ስለው ሪሳላ አይልክልኝም። ዲዮላ ነው። ዶላው ደግሞ ዝምብሎ ይሄ ኖርማል ስልክ ሳይሆን የሸሪካ ስልክ ምናምን እንደዚህ የኮምፒውተር ስልክ ነው። ጠይም እኔ ኮምፒውተር ሸሪሄ በነገራችን ላይ በይቃማ ነው ና አጓጉር ችግር ይፈጥራል እያልኩኝ ብዙ ጊዜ እንግዲህ የኮምፒውተር ቁጥር ነው የሚደወልላችሁ ያ ኮምፒውተሩን እኔ ግን ኦኬ እያልኩ ዘገዋለሁኝ አላነሳበትም ቀዩን ነው የምለውና ትናንትና ግን ወይንም ማታ በጣም በቃ ግራ ገበኝ። ማለት ኦኬ ባልኩት ሰዓት ነው ያ ሼሪካው ወይንም ኮምፒውተሩ የሚደውለውና ቀጥታ እንግዲህ ተወከላላህ ብዬ የእውነት ነው የምላችሁ፣ የደነገጥኩ ጅስሜ ሁሉ እየተንቀጠቀጠ ሳነሳው ኮዱን ነገረኝ ማለት ነው ቁጥሩ። ከዛ ያን ቁጥር እሱ ሲነግረኝ እኔ ኮዱን በስነ ስርዓት ወለ በቅልጥፍና አስገብቼ አለጦል ከፈተሊ ማለት ነው። እስከዛሬ ስሞክርበት የነበረው እራሱ እራሱ በዛው በቴሌግራም መአት ሪሳላ ነው የወረደው። ወላሂ ለዓዚም እስከዛሬ እኮ በሪሳላ ቤት ነበረ ሪሳላ የሚወርድላ። አሁን ላይ ግን የትም አገርም የትም ሆኑ፣ ኢትዮጵያ ሆኑ፣ ሳኡዲ አረቢያ ሆኑ ወይንም ዱባይ፣ ኳተር ምናምን እንደዚህ አስለን አረባት ሀገር ብትሆኑ እስከዛሬ ስትከፍቱ አለጦል እራሱ ነበረ ኮ የሚያስገባው፣ ማስገባት አይጠበቅባቸውም። አሁን ላይ ግን። ኮምፒውተር ይደውላል። ኮምፒውተሩን ቀጥታ ስታነሱት ቁጥሩን ይነግራችኋል። እሱ ሲነግራችሁ እናንተ ስታስገቡ አለጦን ነው የሚከፍትላችሁ። በጣም ነው የሚገርመው። አሁን ላይ ወላሂ ለዓዚም በጣም በጣም ሁሉ ነገር በቃ ተቃይሯል። እኔ እንጃ ብቻ። ይህንን ይዤላችሁ የመጣሁት እንዴ የተቸገራችሁ ወይም ቴሌግራምን ለበጎ ነገር ለጥሩ ነገር እንደውም ቤተሰብ ጋር የምትገናኙበት ብዙዎቻችን እንግዲህ ሙስሊሞቹም ቁርአን የምንቀራበት ወይንም የምንሳተፍበት ጥያቄና መልስ አለ፣ የቁርአን ምናምን። እንዲሁም ደግሞ ክርስቲያን ወገኖችም እንደዚህው የራሳችሁ ትምህርት ይኖራችኋል። በዛ የእንትን የምትሉበት የምትዋዩበት፣ ወይንም የምትማሩበት ቻናል ነው ወይንም አፕሊኬሽን ነውና ይጠቅማችኋል ብዬ ነው እንግዲህ ለኔ የጠቀመኝን ለናንተም ላካፍላችሁ ወይንም በኔ የደረሰውን እናንተ ላካፍላችሁ ብዬ ነው። እስከዛሬ ብዙዎቻችሁ ታውቃላችሁ፣ ቴሌግራም ላይ አይሰራልኝም ብዬ ስነግራችሁ፣ አንዴ ከመሰከሽው ወይንም ካጠፋሽው አፕሊኬሽኑን ደግመሽ ለማውረድ እሺ አይልሽም። እንደ በፊቱ አይደለም ነበረ ስትሉኝ ያቆየው በተደጋጋሚ በነገራችን ላይ ስጠይቃችሁ ነበር። ያው እናንተም ስለማታውቁት ይሆናል ወይንም እናንተ ስላልተመሰከባችሁ ወይንም ስላልጠፋባችሁ ስለሆነ ወይንም እንደዚህ በጓደኛ ጠፍቶ ብነንብ ያለነ ብለዋችሁ ሊሆን ስለሚችል እንግዲህ እንደ እኔ የተቸገረ ካለ ለወዳጅ ለዘመዶቻችሁ፣ ወይንም ለጓደኞቻችሁ እንግዲህ አካፍሉ ማለት ነው። ይሄንን የምር ይጠቅማቸዋል። ቴሌግራም ላይ አሁን ላይ በጣም ተቃይሯል። በጣም ነው የሚገርመው። ወላሂ ለአዚም እኔ ራሱ እንዴ ሸሪሃ የተቆርጦ ነው እንደ ማለት። ሸሪሃው ቢቆረጥ እንኳን እሺ፣ ሌላው እንዴት ይከፍትልኛል? እሱ ጭራሽ ይሻላልኝ። የእውነት ነው የምላችሁ። ቦቲም የሚሉት ያ ብቻ ከፍቶልኛል። ሚሴንጀርም እንደዚያው ሊከፍትልኝ አልቻለም። ለኬም ኮምፒውተር ሲደውል ማንሳት ግዴታ አለብኝ ማለት ነው። እኔ ግን 15 ቀን ሙሉ ኮምፒውተር ሊቆርጥብኝ ነው። ሸሪ ሀይል ይቃማለው። ደሞ ልጅቱ ጋር ቁጥሯ ጠፍቶ የጓደኛ አይናት እና ወጣይ ለይ ቁጥሯ ጠፍቶብኝ፣ የለም አላገኘሁትም። እና ማለት እኔ እንጃ ተቆርጦ ነዋል መስመር ላይ ይሰራል። ሪሳላ አይልክም እንዲያለ። ሪሳላውን ቤት አስሬው ነው እንዲያለ አላሰርኩትም የእውነት ነው ማለት በጣም አወዛግቦይ ነበረ ብቻ አልহামዱሊላ አለ መፍትሄው ሐል ተገንቶለታል ቀጥታ ወይንም ስልክ ስትቀይሩ ወይንም ስልካችሁ ተበላሽቶ ፎርማት ስታደርጉት ወይንም ስልክ ያኔ ፎርማት ሁኖ እንደ አዲስ ለማውረድ የምትፈልጉ ሰዎች ይሄ መፍትሄ ነው አለ ጦር ኮምፒውተር ሲደውልላችሁ አንሱ ኮምፒውተር ሲደውል ሸሪሃ እንደሚቆረጥ ነው እኔ ማቀው እስከዛሬ አሁን ላይ ግን የሆነ አፕሊኬሽን ለማውረድ ስትፈልጉ ኮምፒውተር ሲደውል ኮምፒውተሩ ቀጥታን ስታነሱት ይነግራችኋል። ኮዱን ማለት ነው። በስነ ስርአት ኮዱን ስታስገቡ ይከፍትላችኋል። እንደኔ የተቸገራችሁና እየተጠበባችሁ ካላችሁ ትኖራላችሁን ብዬ አስባለሁን። እና የቴሌግራም መፍትሄው ይህንን ይመስላል። ሁላችሁም ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ውድ ቤተሰቦች በያላችሁበት አላህ ይጠብቅልኝ። በሌላ በቀጣይ ቪዲዮ በአዲስ እስከምመለስ ድረስ ሰላም ሁኑልኝ። ሰላም ቆዩልኝ። ባይ ባይ።